ያው ሲሳይ መቼ ነው የሚማረው? ቀድም እንዳልኳችሁ ሲምቦሊክ አድርጋችሁ እንድትወስዱ አንድ ቀን ይመጣል የምንማርበት ትዕግስት የሚኖረን ማስተዋል የምንይዝበት፣ በአንድ ነገር ጸንተን ውጤት የምናመጣበት ዘመን ይመጣል። እሱም አብሮ ይለወጣል። ያን ጊዜ እስከዛው ግን በዚህ በሜትራ ሊሆን እንዳያችሁት ሎ ኦፍ ኢፌክት በሚለው እየተኮረኮመ ይማራል በሚደርስበት መከራ በምናየው ፍዳ እየተሞረድን እንቀጥላለን። በበጎ መማር ስላልቻልን ማለት ነው። ወደ ሁለተኛው ጥያቄ ሲመጣ፣ እንዳታሳስተኝ። ጥያቄው ላይ በጥንቃቄ ነው መመለስ ያለብኝ። አሁን ለማለት የፈለከው አንዱ ሙስሊም አንዱ ክርስቲያን ነው፣ ሁላችን ከተማርን የሃይማኖት እንትል እንደዛ መልስ የምሰጥ እንዳይመስል ግን ለምሳሌ የኦርቶዶክስን አስተምሮ ልንገርህ፣ የእውነተኛውም ማለት ነው፣ የቅኖቹን አሁን እዚህ አዲስ አበባ የምታደረጉትን ማለት አይደለም። ሪል መንፈሳዊን ህይወት ነው። በዚህ በኦርቶዶክስ አስተምሮ ያመነ የተጠመቀ ይድናል ይባላል። ስለዚህ ያላመነ ያልተጠመቀ አይድንም ነው አስተምሮቱ። ግን ምን አለ? ጥምቀት በምንድን? በውሃ ጥምቀት አለ የውሃ ጥምቀት ማለት አምነህ ተምረህ ወይም በወላጆችህ ድጋፍ ስቲዋርድሽፕ ስላላቸው ወላጆች ያስጠምቀዋል፣ ኋላ ያስተምረዋል። ወይንም ኋላ መጥተህ ተምረህ ትጠመቃለህ፣ የእግዚአብሔር መንግስት ታገኛለህ ነው። ግን ለምሳሌ አንድ ሰው ፕሮቴስታንት ይሆናል፣ ሙስሊም ይሆናል። እና ያ ሰው የእውነት ነው አማኝነቱ፣ በቃ በተረዳው ልክ የእውነት አማኝ ሆኖ ነው የሚኖረው ልክ በዚህኛው ውስጥ እንዳለው አማኝ አይሰርቅም፣ አይቀጥፍም፣ አይዋሽም፣ ለሰው ደግ ነው፣ ለሰው ሩህሩህ ነው፣ በጎ ነገር ያደርጋል እና አስተምሮቱ እንደዚህ አይነት ነገር። ሰዎች ፈጣሪስ ተግባራቸውን ስለሚያቅ ማለት ነው ተግባራቸውን ስለሚያቅ ኢቭን በሆነ ምክንያት እድል ያገኛሉ ተብሎ ይታመናል። እና አሁን የምነግራችሁ ነገር አንድ ታሪክ ብቻ ነግሬ የሌላውን ዝርዝር ውስጥ እንዳልገባ የሃይማኖት ትምህርት እንዳይሆን ነው። በካቶሊክ ዘመነ መንግስት አጼ ሲስኒዮስ ካቶሊክን ብሔራዊ እምነት አድርገው ተቀበሉ። ኦርቶዶክስ ካህናትና መነኮሳት እምቢ አሉ። ስለዚህ ሃይማኖቱ ከፖለቲካው ጋር ስለተዛመደ ንጉሱ ጨከኑ። በቃ እኔ ያልኩትን ብሔራዊ እምነት ካልተቀጠሉ ተብሎ ያው ብዙ መነኮሳት እንዲሞቱ ተደረገ። ብዙ ካህናት ወደ ስምንት ሺህ በአንድ ቀን ስምንት ሺህ አዘዞ ላይ ሎዛ ማርያም በምትባል ስፍራ ብዙ ሰው ሞተ እና የሚገርማችሁ፣ ያን ወደ ሱዳን ንግድ የሚሄዱ ከወሎ የመጡ አንድ ሙስሊም ይሄን ታሪክ ሲፈጸም ይደርሳሉ። ሪከርድ ታሪክ ነው የምነግራችሁ። ዘን ምንድን ነው እነዚህ ሰዎች፣ ምክንያቱም በፈቃደኝነት ነው እየሄዱ የሚሞቱት። ምንም አንገራገር የለም ሰማዕትነት አይለፍ ብለው ከደብረ ከደብረ ሊባኖስ ይሄዱ ነበር፣ መነኮሳት ለመሞት ማለት ነው። እና በፈቃደኝነት ነው ይሄዳሉ፣ በጎራዴ ይመጣሉ፣ ይሞታሉ። እና እኛ ሙስሊም አልፈው የሱዳን መንገድ ነው አልፈው ሲሄዱ፣ ያ ምንድን ይሄ አይ ክርስቲያኖች ናቸው ይሄኛውን ሃይማኖት አንቀበልም ብለው ነው እንደዚህ መስዋዕትነት በፈቃደኝነት የሚቀበሉት። እና ይህ ሰይድ ዛት ጋር እንዴ እንዴት ነው የሚል በጣም በአድናቆት ከመመሰጣቸው የተነሳ ራሳቸውን እንደ ክርስቲያን አድርገው አቀረቡ፣ ይላል ማለ መዛግብቱ ነው። እና እነዚህ ሰዎች ሞቱ አብረው ማለት ነው፣ እነዚህ ሙስሊሞች እና የዚህ የቴዎሎጂዋን ምን ይላሉ? የደም ጥምቀት ይላሉ። በደማቸው ተጠመቁ። አየህ፣ አሳሰቡ ምንድን ነው? አስተምሮ በጎ ሙስሊሞች ስለሆኑ በዚህኛው ቴዎሎጂ ያሉት እንዴት አድርገው አክሰብት እንዳረጉት ልብ በል። በደም ተጠምቀው እኛ ጋር ሆኑ። እንግዲህ አስተምሮ ይሄ ነው። እውነተኛ ፕሮቴስታንት፣ እውነተኛ ሙስሊም፣ እውነተኛ ኦርቶዶክስ ቴዎሎጂያን ያስቀመጡት የተለያየ መስመር አለ አይደለም። የእውነት ከሆነ እንዳስተምሮቱ ከሆነ የሆነ ቦታ ይገናኛሉ። ብያ ምን አለው እኔ በበኩሌ ማለት ነው። ችግሩ ግን ቆይ አታጨብጭቡ፣ ቆይ ፖለቲክስ እንዳያሁን፣ ፖለቲክስ እንዳያሁን። ምክንያቱም አሁን ባለን ጽፍ ኢቭን ይህንን ናሬሽን የማይወድ ብዙ ሰው አለ

እንኳን የእነሱን የእኔን አድራሻ ገና አላውቅም። አሁን ቅዱስ ጳውሎስ እኮ ገና ሁላችን ምን እንደምንሆን አናውቅም ነው የሚለው። ጳውሎስን የመሰለ መምህር፣ ገና የሁላችን ዕጣ ፈንታ ምን እንደሆነ አሁን በየቤት አምሮ አሁን እዚህም ምናምን እንዲያው እውነታውን እንነጋገር፣ ገና አድራሻችን አልታወቅም። የሁላችን በአያያዛችን ጥሩ የሚሆን አይመስለኝም፣ ዝም ብዬ ስገምት ማለት ነው፣ በሁሉም አቅጣጫ ማለት ለዚህ ነው ክብረ ባህል ለማለት የፈለገው። የእውነት ፈጣሪን የምትፈልግ ነፍስ በፈጣሪ ረፍት ማግኘቱ አይቀርም። እንዴት ሆኖ አላውቅም፣ ግን የዓለምን መዛግብት ስትፈልጉ እንዲህ አይነት ነገር ታገኛላችሁ። በጣም ብዙ ነገር። በቃ መጨረሻ ላይ እንትን የሚሉ ሰዎች አሉ። እግዚአብሔር ባወቀ ማለት ነው ግን ይሄንን አስተምሮ ለምናስተምር ሰዎች አላስፈላጊ ነገር ተናግረን ደሞ ሌላው እንዳናስቆጣ መጠንቀቅ አለብን። ሙስሊምም ነብዩን የመጨረሻ ነብይ አድርጎ ያልተቀበለ በአላህ ያላመነ፣ ኦርቶዶክስም እንደሚለው ያመነ የተጠመቀ ብሏል። ፕሮቴስታንቶችም በራሳቸው አስተምሮ የእውነት ለመኖር ያብቃል። ፍርዱን ለሱ እንስጠው። አሜሪካ ውስጥ አንድ ውይይት ላይ የጂውሽ ኮሚኒቲ ነው እና እዛ ውይይት ነው አንዱ ሂመር ነው። እና ክርስቲያኖችም አሉ ጂውሾችም አሉ። እና ወጥቶ ሲናገር ል አይ ቲንክ ዋን ኦፍ አስ ዊል ቼንጅ አወር ማይንድ ኢን ኢንድ ነው ያለው። ወይ ጂውሽ ወይ ክርስቲያን ዋን ኦፍ አስ ዊል ቼንጅ አወር ማይንድ ኢን ኢንድ ያለው በጣም ነው ራሴን የመታኛን ጊዜ አንዳችን እንቀይራለን በእውነት ከተጓዝን እስከዚያ ግን በእውነት እንጓዝበት ነው። ሶሪ፣ አሁን እንዲህ ስንል በሃይማኖት ተቋማት ውስጥ መኖራችን እየነቀፍን አይደለም። ግን ብዙ ጊዜ በዓለም ታሪክ የሃይማኖት ውዝግብ የሚያስነሱ ሃይማኖተኞች አይደሉ፣ በሃይማኖት ውስጥ ያሉ በውስጣቸው ክፍተት ያለባቸው ሰዎች ናቸው። እና የሌላው ሃይማኖት ሰላም ይነሳቸዋል። በነገራችን ውስጥህ ክፍተት ሲኖረው ሌላው እምነት ያንን ክፍተት የሚሸነቁርብ ይመስለዋል፣ የሚያሰፋው ስለሚመስል እንዳይኖር እንፈልጋለን። ግን የእውነት አማኝ ሙሉ ከሆነ ኖረ አልኖረ ብዙ ችግሩ አይደለም። በሌላው ሌላውን አንድር ማይን በማድረግ ሊለመልም አይሞክርም። እውነተኛ አማኝ ሌላውን በመግፋት ማድረግ ብዙ የሃይማኖት ጽንሰ ሀሳብ አይደለም በነገራችን ላይ ግን ድንገት ቁጣ ስለተሞላን ሁላችን ብሶት ስላለን ማንኛውም ኮዝ ያስነሳናል። ማንኛውም ማለት ነው። አሁን ብሔርም ያነሳሳናል፣ ሃይማኖት ያነሳሳናል። በነገራችን ላይ ደግሞ አንድ አሁን የጾት አጀንዳ ደግሞ እንሰጣለን እኛ ሴቶች፣ እኛ ወንዶች ብቻ ዋናው አጀንዳ ነው። በቃ ዋሚ ውስጦችን ብሶት አለው ብዙ እኒያ ብሶት የሚገፋፋው ትንሽ ነገር ሲያገኝ ማንኛውም ነገር እናደርጋለን እንጂ የእውነተኛ የእምነት ችግር አይደለም ኢትዮጵያ ውስጥ ብዙዎቹ ችግሮች የሚመነጩት አስተምሮዎቹም አይደለም ኮሬክትሊ ነው ኢትዮጵያ ውስጥ ሃይማኖቶች ፋውንድድ የሆኑት በጣም ጥሩ እስልምናም ክርስትናም ክርስትና በየመልኩም ኮሬክትሊ ነው ፋውንድድ የሆኑት መጀመሪያ አካባቢ ማለት ነው ኋላ የምንሸነቁረው ነገር ምናምን ነው እንጂ የመጀመሪያው አቀማመጡ በጣም ጥሩ ስለሆነ አሁን ያለው ያልፋል። ለዚህ ማሰሪያው ከባድ ነው። በነገራችን ላይ አንድ ሰው አንድ ጽሑፍ ልኮልኝ ሳነብ ልጆች ሁነው ሙስሊምና ክርስቲያን ሆነው ሲያድጉ እና ቤታቸው የእስላም ስጋ የክርስቲያን ስጋ ሲባል ይሰማሉ እና አንድ ጊዜ ቆቅ ይይዙና ቆቅ ማለት የማታውቁ ዋይልድ ዶሮ እንደማለት ነው ከዛ ጫካ ምናምን አርደው ምናምን ቀቅለው መብላት ይፈልጋሉ እና ይገነጥሉና ይሄኛው የእስላም ነው፣ ይሄኛው የክርስቲያን ነው ይላሉ። ግን አንድ ቃና ያላቸው ለመቀቀል ማለት ነው። ከዛ በኋላ ሲሊ ይመስላል ስቶሪው። ምንድነው? ኦኬ፣ አንደኛው ላይ ምልክት የክርስቲያኑ ላይ ክር እንዲታሰርበት እና አብሮ እንዲቀቀል ሆነ። እንደዚህ አይነት ነገር ነው ያደግ ነው እውነት ለመናገር የሙስሊሞች በዓል ሲሆን ክርስቲያኖች ያከብራሉ። ክርስቲያኖች ይሄ ማለት መናፍቅነት አይደለም። እንደ ሰው ላመነበት ነው፣ እኔ ድጋፍ የምሰጠው እንደ ሰው ላመነበት ከመሰለው ያንን ሳሳየውም ነው። ወደ እኔ ብርሃን አለ ብሎ የሚመጣ እዚህ ጭፍቅክ ብዬ አሁን የታባት ሙስሊም ምናም ብለው መቼ ነው የሚመጣው? እንዳይመጣ ነው እንዲ የምፈልገው። እኔ እኮ አንዳንዴ አይገባኝ። ኦኬ ያኛው እምነት ነው ስህተት ነው ካል ወደዚህኛው እንዲመጡ ነው አለ ምንፈልግ። እንዴት ነው የምታመጣቸው ታዲያ? ትትና ብርሃን ትብብር በማሳየት እኮ ነው። እና አንዳንዱ እርኩሰት ይመስለዋል፣ አንዳንዱ ምናምን ይመስለዋል። እንግዲህ ይህን ለተናገርንም እኛም አንዳንዱ አሁን የማቻቻል መስሎ ይሰማዋል፣ የፖለቲካል ዲያሎግ እየሰራን የሚመስለዋል። አሁን እናንተ እንግዲህ እንዴት እናረጋለን? በዚህ አለ መችስ ትውልድ ጥሎ እዚህ አድርሶናል። ምንም እንናገር በብዙ መንገድ በሚተረጎምበት ዘመን ነው ያለ። ነው ያው እንቻለው እንጂ፣ ይህን የኛ ንግግር አሁን ብዙ ሰው አይወደው፣ ምክንያቱም አያጀግንም፣ አያሰላልፍም። የኛ ንግግር ለሰማዕትነት አያበቃም። እንደዛ አይደለም፣ ሰማዕትነት እንደዛ አይደለም ወይ። የመጨረሻው ጥያቄ ላይ ልጀምርና እንግዲህ ትምህርት እርግጥ የሰውን ልጅ አሁን ካለበት ደረጃ ያደረሰው እውቀት ነው። እውቀቱን ደግሞ ከአንድ ትውልድ ወደሚቀጥለው ትውልድ ከአባቱ ወደ ልጅ የሚተላለፈው በትምህርት ነው። ትምህርት ስንል የእውቀት ማስተላለፊያውን ኢንስቲትሽናል ሴታፑን ማለታችን ነው። እና ትምህርት እና እውቀት የሰውን ልጅ ጎድቶታል፣ ጠቅሞታል። የጎዳው ሁኔታ አለ፣ የጠቀመው ሁኔታ አለ። የጠቀመው ከረሃብ ከርዛት እንዲድን ከበሽታ እንዲድን መድኃኒት ፈውሷል፣ ልማት አምጥቷል፣ ብዙ ነገር አድርጓል። ይህን ስናይ ውጤት አምጥቷል፣ እንደ ሰው ልጅ ማለት ነው። ኦፍኮርስ ከረሃብ ያልወጡ ደግሞ አሉ፣ እንደኛ አይነቶቹ ማለት ነው። ይህንን ላይ ጨምር ይችላል። ግን በሌላ መንገድ እውቀቱ የጦር መሳሪያ ሰርቶለታል፣ ከሌሎቹ ፍጥረታት ጨካኝ እንዲሆን የአእምሮውን አቅም እርስ በርሱ ለመባላት እንስሳት አስበውና አቅደው ብዙ አይጣሉ አትስፖትስ በሆነ ሪሶርስ ሊሚቴሽን ላይ ይጣላሉ ከዛ ውጭ ግን ቆይ ነገ እንትና የሚባለውን አውራ በሬ እንትን ልበለው ብሎ አያስብም እንደ ሰው ማለት ሰው ብቻ ነው ያን የሚያደርገውና ይህን ስናስብ መጽሐፍትም እንደሚነግሩን የሰው ልጅ በምድር ላይ ክፋትን አከማችቷል ተንኮልን አከማችቷል ተንኮል እና እንትን ከእውቀት ጋር አብሮ የሚሄዱ ናቸው እና በዚህ በኩል ጎድቶናል። ግን ይሁንና ይህንንም ክፋታችንም ቢሆን መልሶ ሊያቃለው የሚችል ትምህርት ነው። በነገራችን ላይ በሃይማኖት እኮ የጌታችን ኢየሱስ ክርስቶስ ወደ ምድር መምጣት ይህን ኮሬክት ለማድረግ ነው። በእስልምናም የነብዩ መነሳት ያንን ኮራፕሽን ኮሬክት ለማድረግ ነው። እንግዲህ ተሳክቶላቸዋል ወይ? የተሳካላቸውን ፓርት በደስታ ይቀበሉታል፣ ያልተሳካላቸውን ደግሞ በቅጣት ይጠብቁታል። ይሄ ነው የሰው ልጅ ጣፋንተው ማለት ነው። ስለዚህ ትምህርት ጠቃሚም ጎጅም ሊሆን ይችላል። ግን ቅድም እንዳልኩት በሞራሊቲ ከተደገፈ ከጉዳቱ ይልቅ ጥቅሙ ያመዝናል ለማለት ያክል ነው። ወደ መጀመሪያው ነገር፣ ለምንድን ነው የምትጽፈው? በነገራችን ላይ እኔ የምጽፈው የሆነ ቡድን ላስተምር ብዬ አልጽፈም። እንደው እኔ በቅንነት ነው የምነግራችሁ። ራሴን እንደ አዋቂ ለመቁጠር አልችልም። እንትኑ የለኝም፣ በቃ ሁሌ የሚታየ ባዶነቱ ነው። ግን አንቺ እንዳልሽው ራስን ለመፈለግ በማሰብም አይደለም፣ አጋጣሚዎች እየገፉ ነው ወደዛም የሚወስዱ ራስን ለመፈለግ እንደ አልኪሚ ቢሆንም ቁም ነገር ነበር። ራሱ ያን ያክል ቁም ነገርም የለኝም። ሁለተኛ ነገር ሰው ላስተምር ብዬ የሞራል ኃላፊነት ወስጄ ላደርግም አልችልም። ራሴን ሼል ውስጥ ደብቄ ክፉ ዘመን እስኪያልፍ ቅድም እንኳን ለተናገርኩት ነገር በክፉ ተረጎመሆን ብዬ የምደነግጥ ድንጉጥ እኮ ነኝ። ይሄ ማለት ጥሩ አስተማሪ አይደለውም ማለት እኮ ነው። ታራ ምንድን ነው የሚያጽፍ? ያልሽ እንደሆነ እድሎች እግዚአብሔር ለጽድቅ የሚውለኩና እኔ ብዙ እድሎችን ሰጥቶኛል፣ እና እነዛ እድሎች ይገፉኛል። ለምን እንደሆነ አይገባኝም። ከእድሎቹ አንዱ ብነግርሽ ሁኔታዬን ትረጅው ይሆናል። የፒኤችዲ ተማሪ ሁኝ፣ የሆላንድ ወይም ኔዘርላንድ እንደሄድኩኝ የፊልድ ሴታፕ ለመስራት ከፕሮፌሰሬ ጋራ ወደ ኢትዮጵያ እንመጣ ነበር እና ከእሱ ጋራ ከባህር ዳር ጀምረን ሰሜን ፓርክ፣ ሰሜን ናሽናል ፓርክ አይተን በአክሱም አድዋ አድርገን፣ ያው ዩ ኖ ኢኮሎጂካል እንትን ነው ቱር ነበረ። አድዋ ስንደርስ እንግዲህ ፎረስትሪ ነው የተማርኩ ብዬሻለው። ስለ እጽዋት ሸምድጃ አለው። እና እዚህ አንድ መቃብር ማየት ምፈልገዋለኝ፣ ሽምፐሪን ታውቀዋለህ አረ ምናምን አለኝ። ሰምቼው አላቅም። ግን የሚገርምሽ አልቢዚያ ሽምፔሪያና ዩክሊያ ሽምፐሪ ምናምን ሽምፐሪ እያልኩ ሸምድጄ ይዣለሁ። ያ ሽምፐሪ ሽምፔሪያና ምን እንደሆነ በቃ መሸምደድ ማለፍ ነው ብቻ። እንዴ ሽምፐሪ ማለት እኮ የጀርመን ኢኮሎጂስት ቦታኒስት ነው፣ በአፄ ቴዎድሮስ ዘመን እዚህ ሀገር የመጣ ነው፣ ከእሳቸው ቀደም ብሎ በደጃቸው ከዛ ታሪኩን በጣም ምን እንደሰራ፣ ምን እንዳደረገ በሳይንስ ብዙ አስተዋጽኦ ያደረገውን ያክል ኢትዮጵያን ምን ያክል እንደበደላት። በነገራችን ላይ ቴዎድሮስ አውቀው ስፔስመን ነበር የሚልክ እሱ፣ ዘርና ስፔስመን ወደ አውሮፓ ቤተ መጽሐፍትና ሙዚየም እንትን ነበር የሚልከው። እና ቴዎድሮስ ጠርጣራ ስለነበሩ አስጠርተው ምን ልታረግ፣ ምን እየሰራ ነው? አይ እኔ ስለመወዳት መጨረሻ፣ ያው ያውቃሉ፣ እሳቸው የታቸው ልጅ ድረው በቃ እንግዲህ ሀገሪቱን የምትወድ ከሆነ እዚሁ ቁጭ ብላሉ። ሰላይ መመደባቸው ነው አክቹዋሊ። እና የሰውዬ ልጆች ወልዶ ብዙ ዘመን ኑሮ ፋይናሊ ግን ቴዎድሮስ እንግሊዛውያንን ጋፋት ላይ ሲያስሩ ጋፋት ይመጣል። አክቹዋሊ ከእነሱ ሜሴጅ ወስዶ ወደ እንግሊዝ ለመላክ ነው፣ የሳቦታጁ አካል ለመሆን ነው። ድንገት ሲሄዱ እዛ ያገኙታል እና በዛ ምክንያት እሱም መዛው ይታሰራል። ብዙ ነገር ጨረሻ እንዳሰበው ሳይሆን የሰውዬ ሙቶ አድዋ ነው የተቀበረው። በአውሮፓ የኢኮሎጂ ትምህርት ግን በጣም በጣም ትልቅ ሰው ተብሎ ይቆጠራል። የዚህን ሰውዬ ስፒሺስ ኔም የኢትዮጵያ ሜዲሲናል ፕላንት በአብዛኛው በሱ ስም የተጠሩ ናቸው። ይሄኔ ነው የምትነቂው። እንዴ ሰውዬ ምናምን። ከዛ በኋላ ነው ኢንስፓየር አድርጎሽ ምን የዛፍ ዝርያዎቹ መለየት ምንድን ነው ምናምን ወደሚል ሄድኩ። ኦልዞ ኢት ኢዝ ቱ ሌት የዘገየው ቢሆንም አሁን እኔን በማሰብ ነው ራስን በመፈለግ ነው እዚህ ውስጥ የገባሁት። አይደለም ያው ኢትዮጵያዊነት አንዱ ነገር ተነካሽ ብለ ስታምኝ የሚያንቀሸቅሸ ነገር አለ። የዛ ስሜት ካልሆነ እኔ ራሴን ፍለጋም ሰውን ለማስተማርም ምተጋ አደለውም። እንድ የት አንድ የገባኝ ነገር ግን ዊዝ ኦል ዚስ ፒኤችዲ አይቭ ዊዝ ኦል ዚስ ዋት አይቭ ደን፣ በቃ ህይወቴ ባዶ እንደሆነ ይሰማኛል። አሁን አሁን በቃ ሳስበው፣ ኢትዮጵያን አስቤ ራሴን ሳስብ፣ በዚህ ዘመን በዚች ሀገር አንድ የማይጠቅም ሰው ጊዜውን አሳልፎ እንደሄደ ይሰማኛል። ለዛ መጽናኛ ይሆን እንደሆነ አላውቅም። ይህንን እንሞክረው ለምን የነበረውና ከነበረው አለመማራችን፣ አሁንም በዛው መቀጠላችን፣ አጀንዳ ሊሆነ የሚገባውን ትተን አጀንዳ ለማይሆን ነገር ጊዜ ማጥፋታችን። እናንተም እግዚአብሔር ያክብራችሁ። ቅድም ፕሮፌሰር እንዳሉት ለአንድ ተራ ሰው ለአንድ መጽሐፍ መሰብሰባችሁ ነው እንጂ ብዙ ሚሊዮን ህዝባችን እኮ አሁን ጉዳዩ ሌላ ላይ ነው ያለው። ስለ ድህነቱም አያስብም። በነገራችን ላይ ከእኛ አልፎ ገበሬውን ስለ አስተራረስ ስለ መስኖ እንኳን ትንሽ የሚያስበውን በክለን እሱንም ጠበንጃ ስዘን እያንከራተት ነው አይደል? እና እኔ ራሴን ፍለጋኔ ብልሽ አልዋሸው፣ ውሸት እኮ ነው። ስ ሜምበር ኦፍ ጀነሬሽን ሎስት ዝ ኦፖርቹኒቲ። በቃ እንግዲህ እነዚህ መጽሐፎች ሜቢ የሚነሳሳ ሰው ይፈጥሩ እንደሆነ አላውቅም። ግን እንኳን በመጽሐፍ መንጌ እንዳለው በሳንጃም የምንቀነቀን አይመስለኝም። በጣም ኦፍሰስ እንዲሆንበት ብዙ ጉዳይ ስላለ ማለት ነው። ስለ እኔ ሳወራ፣ ስለ እኔ ስሜት ሳወራ ሌላውን አይወክልም። ራስን በማወቅ በኩል የእውነተኛ ስሜት የማንጸባረቅ ያክል ነው። ሁሌ መጠንቀቅ ያለብን የሀገራችን ትምህርት ስናወራ ትምህርት በመሰረቱ ፎርማቲንግ ነው፣ ግን በደንብ ህመሙን ካልተናገርንለት መፍትሄውን አናመጣም። ሰዎች በራሳቸው ጥረት በራሳቸው እውቀት የካሜራ ቴክኖሎጂ እኮ ራሳቸውን አስተምረው ፎቶግራፊንግ አውቀው ቪዲዮ ኤዲቲንግ ተምረው ፊልም የሚሰሩ ቢዝነስ የሚሰሩ ልጆች አሉ፣ በእያንዳንዱ በተፈጥሯቸው ማለት ነው ስለዚህ የሆነን ትውልድ አንፈርጅም። አሁን ይህ እዚህ ውስጥ ያለው ሰው አያውቅም ያውቃል ምናምን አይደለም። ሰውማ እንደየድካሙ እንደየልፋቱ የራሱን መንገድ ፈልጎ አንዳንዱ ያገኛል። ግን የትምህርቱን ስርዓት በተቻለ መጠን ስብና የሚገነባ እናርገው። በደንብ የሚያስብ ሙያ የሚያስችል ሙያ ብቻ ደግሞ ሳይሆን አንዳንድ ትምህርቶች ሀሳብ ማሰብ እንዲችሉ የሶሻል ሳይንስ በአብዛኛው ኮንተምፕሌት እንዲያደርጉ እንዲያገናዝቡ በደንብ እንትን እንዲሉ የሚያደርግ እናደርግ ነው። ይህን ስንል አሁን ያለውን ትውልድ በእኔ እንደ በትውል ጊዜ የምጠላው ነገር ፍረጃ ነው። የትውልድ ጎበዝ ነው፣ የትውልድ ሰነፍ ነው፣ የትውልድ ችኩል ነው፣ የትውልድ ስሜታዊ ነው። ቅድምም ስጠይቁኝ መልስ ለመስጠት አልችልም፣ ምክንያቱም በዳታ ተመስርተን ስለማናወራ ማለት ነው ግምታችን መስጠት አንችልም፣ ብቻ ሐሳቡን ማቅረብ ዘን ሐሳቡን የሚወስድ ሰው አሃ ለካ እንደዚህ ነው። እኔ ለምሳሌ የራሴን ከወሰድኩ በኋላ ደን ተምሬ ስወጣ ደን ማልማት የሚያስችል እውቀት ነበረኝ ወይ ብዬ ሳስብ አልነበረኝም። ነው የግልጽ እኮ ነው። ግን በምንድን ነው ህይወቴን የቀየርኩት? በቃ እንደገና ራሴን ቢውልድ በማድረግ ራሴን በማስተማር ነው። ትንሽ ብርሃን እንዲወጣልኝ ያረኩ ማለት ነው። አንደኛው ይሄ ነው። ሁለተኛ ስትጽፍ ስለ ሃይማኖት ስናወራ ቅድም እኔ ስለ ሃይማኖት ሃይማኖተኛ ሰው ነኝ ራሴን ምቆጥር ማለት ነው። በሃይማኖቴ በጣም ደስተኛ ነኝ። የተቻለኝን ያክል አምናለሁ። በጣም የእውነት ነው ብዬ በሙሉ ልብ ስለተቀበልኩት ከጎን ሌላ ሃይማኖት ስላለ ስጋት የለኝም። ሰላሜን አያደፈርሰውም። ብዙ ኮንፈረንስ ብዙ ምናምን ቢደረግ ወይ ብዙ መስጊድ ቢሰራ ለእኔ ችግር አይደለም። አሁን ለእኔ ማለት ነው። ምክንያቱም ውስጤ ሶሊድ የሆነ እምነት አለ ብዬ አምናለሁ። ይሄ የኔ እምነት ነው። ሰዎች ሁሉ እምነታቸውን በስራ ቢገልጡት ደግሞ ከንግግር ይልቅ በስራ ከሆነ እኮ ሰላም ያመጣል። ጥሩ ሙስሊም እኮ ከጎን ላለው ኦርቶዶክስ ሰላም ነው የሚሰጥ ጥሩ ኦርቶዶክስ እኮ ቢሮ ውስጥ ሰላም ነው የሚረጨው። እሱ ባለበት ሁልጊዜ ጊዜ ሰላም ነው ዙሪያውን። እንደ ብርሃን እኮ ነው ሻማውን ዙሪያውን ነው አለ የሚበራ። ጥሩ የእውነት አማኝ ፕሮቴስታንት እኮ ሰላም ይሰጣል። አብረው ስትሆን አይደል፣ አይሸነቁርህም። ጥቅሳ መጥቶ ሊያሳምም አይሞክርም። ይሄ ምናምን ቲት ፎርታት የምንሄደው እኮ ሁሉ ማርያም አታማልድም እኔ ምናምን የሚለህ እኮ በሽተኛ ሰው እኮ ነው። ለምንድን ነው እኔን የሚጎዳ? ብጎዳበት ምን ዋጋ አለው? ከዛ ይልቅ ቁጭ አድርጎ እንዲህ ነው እንዲህ ነው ቢለኝ ይሻል ነበር አይደል። እና የመሸነቋቆሩ ነገር በነገራችን ላይ የሃይማኖተኞች ጠባይ አይደለም ነው። ይህንን በደንብ እናያዝ። ሴኩላር መሆናችን ምናም መሆናችን አይደለም፣ ሾይ ስለሆነ ነው ችግር የሆነው። ስንዘምርም ሾይ ነን። ከላይ እየሰማ ነው እየሰማ አይደለም ነው? ግን የሚዘምር ለጌታ ይዘምር ነው የሚለው። ግን እኛ እሱ መስማቱን መስማቱ ደስ እንዲለው አይደለም፣ ርር ማለቱ ነው። በእኔ መዝሙር መድመቅ ማለት ነው። እነዚህ አይነት ሃይማኖት የለም በነገራችን ላይ ይህንን የሃይማኖት መገለጫ አድርገን ለየሃይማኖቶቹ አንስጠው፣ በእግዚአብሔር አንስጠው። ያለ ኢትዮጵያውያን ሙስሊሞች መንፈሳዊያን እኮ ናቸው። ኢትዮጵያዊ ሙስሊም እኮ እንደ ሳውዲ አረቢያ እንዳለው፣ ኢራን እንዳለው፣ ኩዌት እንዳለው አይደለም። መንፈሳዊ ናቸው። ይህን እመሰክራለሁ። ኢትዮጵያ ኢትዮጵያ ውስጥ ያለ ፕሮቴስታንት እኮ መንፈሳዊ ነው። አሜሪካና አውሮፓ ይደን እንዳየነው እኮ የኛዎቹ ቅዱሳን ናቸው፣ በእውነቱ እንዴ! እንዴት ኢትዮጵያዊ አማኝ ግብጾች እኮ ኦርቶዶክሶችን ሲያገኙን እኮ የሚሉ አንዴ፣ ኢየሩሳሌም ይሄጄ የቅዱስ ጊዮርጊስ መቃብር አለና ስንወርድ፣ ግብጾች እየጸለዩ ነበር መቃብሩ ላይ። እኛ ስንገባ ብዙ ስርዓት የለን ዋ እየተጫጫሁን ስንገባ፣ ፋዘር ብለስሚ ያልኳቸው ትልቅ ካህን ናቸው እና አሳለሙኝና ለተከታዮቻቸው ዲስ አር ኢትዮጵያንስ ሌትስ ጌት አውት አር ስፒሪቹዋል አሉ። እንደዛ የምንባል ሰዎች ነን። እና እኔ ብንጠነቀቅ ነው የሚሻለው። ኢትስ ፖለቲካውን ነው እንጂ ኤክሰርሳይዝ ማድረጋችን አለም ችግሩ አንዱ እሱ ነው። ሁለት አንተ የምትጽፈው ሶማሌውን እያሰብክ ነው ወይ ጋምቤላውን እያሰብክ ነው ወይ እኔ አሁን እግዚአብሔር በሚያቀው የጻፍኩት ማቀውን ነው። ኦኬ እንግዲህ አሁን ፖለቲካሊ ኮሬክት ለመሆን ጎዴ ይጄ ማላቅ ሰውዬ ጋምቤላ ይጄ ማላቅ ሰውዬ ጽፌ ፖለቲካል ኮሬክትነስ እንድፈጥር አትጠብቁብኝ። እኔ ማቀውን ጻፍኩ ማለት የአገሪቱ እውነት ያብቻ ነው ማለት አይደለም። አንዳንዱ ዩኒቨርሲቲ ይነሳና፣ አሁን እኔ ስለ ገዳማት ስለ ቅዱ በቃ ያየዋቸው የኖርኩት እነሱ ጋራ ነው። ደግሞ አንድ ልጅ አንዴ ከጅማ ደውሎ እውነት እንደው አንድ ሙስሊም ደግ ወሎ አተነው ወይ ምናምን አለ፣ እና አይደለም። ለምንድን ነው እንደዛ የምንረዳው? እኔ ማቀውን መጽሐፌ የሌላው ፓርቲ ያኮስሰዋል ወይ? ለምንድን ነው አንድ ኢትዮጵያን የምታክል ትልቅ ሀገር በአንድ ምስኪን ደራሲ መጽሐፍ የምትለካው? ገና ብዙዎች ይጽፋሉ፣ ከሶማሌ ከአፋር ይጽፋሉ። የምፈልገው ኢንስፓየር እንዲያረጋቸው ነው ብዙዎቹንም የሙስሊሞች ደግነት የሀረር ጀጎል ውስጥ የሰሩትን ታ ኢንስፓየር እንዲያረጋቸው ነው ምመኝ። ምክንያቱም አንድም ቃል መስክሩ እናንተ ሚላለው በቃ እሱ። አሁን የኛ ችግር ይሄ ነው። ኦርቶዶክስ ጥሩ ናት ማለት ሙስሊም መጥፎ ነው ሁኖ እንዴት እንደሚተረጎምን ምን አይገባኝ። ወደ ሰሜን ያለውን ያወኩትን፣ የጻፍኩትን ደቡብን ለምን ዝቅ ያደረገዋል? ዳት ኢዝ ሪሊ ኮሬክት ለእኔ ማለት ነው በቃ የማውቀውን ነው የጻፍኩት። እግዚአብሔር ካደለኝ አቅሙን ከሰጠኝ በጣም ለኮሬክትነስ አይደለም፣ አድማሴ እንዲሰፋ። ለምሳሌ እዚህ ላይ አይታችሁ ከሆነ እኔ መኖር ያለብኝ ሚዛን ተፒ ነው፣ ቦንጋ ነው መኖር ያለብኝ። እንደ ፎረስተር ነፍሴ አረንጓዴ ነገር ትፈልጋለች። ሰሜን ምን እሰራለሁ እኔ? አሁን እንደዛ ነው ልብ የሚነግረኝ በቃ ሂጄ በደሌ ጫካ ውስጥ ነው መኖር የምፈልገው። ስለዚህ ልቦናዬ ወደዛ እየሄደ ነው ማለት ነው። እድሉን ካገኘው መጻፌ ይቀራል አይቀርም። ግን አሁን ባለው ሁኔታ በደሌ ሂጄ ደግሞ እንደነ ወደነ ማነህ ምናምን የሚለው ያልፋል። ሲያልፍ ግን ወይናት? ግን የኔ ምኞት እግዚአብሔር በሚያውቀው ይሄን መጻፍ አንብበው ኢንስፓየርድ እንዲሆኑ ኢትኩድቢ ፕሮቴስታንት ኢትኩድቢ ሙስሊም ኢትኩድቢ አን ኦርቶዶክስ ኢና ናዘር ኮርነር በቃ ያንንም ቶ ባህልም ሊሆን ይችላል። ብቻ የኔ ምኞት ስለ ክፋታችን ሳይሆን ስለ ደግነታችን የሚጽፉ ሰዎች ነው የምመኘው፣ ስለ በጎነታችን። በቃ ክፋቱን የማየው ተሸክመ ነው የል ታክሲ ስንጋፋ፣ ቢሮ ስንገባ በቃ ዴይሊ እኮ ነው ኤክሰርሳይስ የምናረገው። ስለዚህ ያ እንዲጻፍ ኢንስፓየር ለማድረግ ነው እንጂ እኔ የተለየ ጂኦግራፊ ከፍ የማድረግ ምኞት የለኝም ኢትዮጵያን የሚወድ ሰው እንዴት አድርጎ ነው ጋምቤላን ወይም ሶማሌን አፋርን ትቶ ሌላውን አከብራለሁ የሚል እንዴት ነው አይኔን ወድጄ እኔ ጣቴን የምጠላው እንዴት አድርጌ ነው ራሴን ወድጄ ጆሮዬን ወድጄ አፍንጫዬን የምጠላው እኔ እኮ እንደዛ ነው ማስብ በጣም ድኩማን ከመሆናችን የተነሳ ከአንድ ሰው አካል ነው እየመረጥን የምንወድ እኔ እንደዛ ነኝ። ኩላሊቴን ወድጄ አንጀቴን አልጠላም። ልቤን አፍቅሬ ሳምባዬን አልጠላም። አንጎሌን አክብሬ ጉበቴን ላንቋሽሽ አልችልም። ሰው ሁኜ ምኖ ሰውነቴን እስከተቀበልኩ ድረስ ሰው ኢትዮጵያ ካለ አሳሰቡ እንደዛ መሆን አለ። እኔ ደግሞ እንደዛ ነው የምለፈው። እንደዛ ለመሆን ማለት ነው። ገባ ወጣ አልልም ማለት አይደለም ግን ነፍሴ የምታርፈው እንደዛ አድርጌ ሳስብ ነው።